ሰላም አለይኩም ወራህመቱላሂ ወበረካቱሁ። ለየት ያለ ነገር ዛሬ ሊነግራችሁ መጥቻለሁ። ስለ ዙልሂጃ ሳይሆን በዙልሂጃ ውስጥ ስላለች አንዲት ቀን ስለሷም፣ የውም ዓረፋ ብለን ስለምንጠራ ስለ ዘጠነኛው ምን ይላሉ መሰላችሁ? አቅደሱ ቢሃያቲል ሙስሊም፣ በሙስሊሞች ላይ የተቀደሰች ጊዜ መላት ሌሊተል ቀድር ነው ያትላሉ። በሙእሚኖች ላይ ደግሞ አቅደስ የውም

ፀሐይ ከወጣችባቸው ምርጥ ቀናቶችን መካከል የሙ ዓረፋ ነው ሲሉ ረሱል ሰለላሁ ዓለይሂ ወሰለም። ከብዙ ጭንቀትና ሙሲባ ሊፈርጀን የሚችለው ቀን ምናልባትም ይሄ አንደኛው በህይወታችን ትልቅ ተጽዕኖ ያለው ቀን ነው። ራሱ ሰለላሁ ዓለይሂ ወሰለም ኸይሩ ዱአኢ ዱአኢ የሙ ዓረፋ ነው ከዱዓዎች ሁሉ በላጩ ዱዓ ብሎ ማለት የዓረፋ ቀን የሚደረግ ዱዓ ነው ግልጽ በሆነ መንገድ ረሱል ሰለላሁ ዓለይሂ ወሰለም እንዲሁም ዲናችን የከመለበት ያልኳችሁ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና የሚለው ቁርአና ቁርአን ያከተመበት ዲናችን የሞላበት የውም ዓረፋ ረሱ ላ ሰለም በቆሙበት ቀን ነው ወሻሂድን ወመሽሁድ ብሎ አላህ የማለበት ወሻሂድን ማለት የውም ዓረፋ ነው አሉ ወመሽሁድ ማለት የውም ልጁምዓ ነው ይላሉ

የሚሄድበት ጊዜ የለም ይላሉ። አላህ ከእሳት ነፃ የሚሄድብን፣ ዱዓችን ሙስተጃብ የሚሆንበት ቀን አላህ ያደርግልን። ያረብል ዓለሚን ስለ የውም አረፋ ሲጠይቁ ረሱ ላ ስለም ምን አሉ? ዩከፊሩ ሰነተ ልማድያ ወልባኪያ ያለፈንና የሚመጣን የሁለት ዓመት ወንጀል ያሳብሳል አሉ። አላሁ አክበር! በስንት ወንጀሎች ውስጥ ያለፍን ሰዎች የሁለት ዓመት ዋስትና ማገኘት ወይም ማጽዳት መጽዳት ማለት ቀላል አይደለም። አላህ ከወንጀል ይጠብቀን። አላህ ከሚምራቸው ባሮች አለህ አድርገን። ወለሁ ሙልቁ ፊ አረፋ እነሱ አረፋ ላይ የሚቆሙበት ጊዜ ነው። ወለነስ ያውሚሙ አረፋ እኛ ደግሞ በአረፋ ቀን ጾም የምንውልበት ነው፣ ጾመን የምንውልበት ነው በዘጠነኛው ቀን። እነሱ ግን በድካም ውስጥ እንዳያሳልፉ ይበላሉ፣ ይጠጣሉ እኛ ግን ጾመኛ ሆነን እናሳልፋለን ማለት ነው። ዋአለይሂሙ ልሐዲ እነሱ ደግሞ በመጨረሻው ቀን ሀጃቸውን ሲያጠናቀቁ ሀዲ ያደርጋሉ፣ ስጦታ ይሰጣሉ። እዛ ላሉ ሚስኪኖች ከብት የሚሆን ፍየል የሚሆን ግመልም የሚሆን አርደው ለሚስኪኖች ያበላሉ፣ ይጠጣሉ። እኛ ደግሞ ዋአለይነል ውያ ለእኛ ደግሞ ውያ አለብን። ስለ ውያ የውያ አስተራረድ ብዬ ዶክተር ዘኔትዩብ ላይ ለጥፌያለሁ፣ ሙሉውን እዩት። ነገር ግን በሶስት ከፍለን ነው የምንሰጠው ለሚስኪኖች ውጭ ሰጠን አንድ ሶስተኛውን ከፍለን ከሶስቱ ሶስት ቦታ ከረድን በኋላ ሶስት ቦታ ከፍልና አንደኛው ወደ ውጭ እንሰጣለን፣ ለምስኪኖች። አንደኛው ለሚመጣብን እንግዳና ለአስቴካ ለጓደኞቻችንና ለጎረቤቶቻችን እናበላለን፣ እናጠጣለን፣ እናስተናግዳለን ቤታችን። እንደውም ደግሞ ቀሪውን ለቤተሰቦቻችን እንዲመገቡትና እንዲበሉት እናደርጋለን። ግን ሴቶች አንዳንድ ጊዜ በዚህ አጋጣሚ እንደው ብዙ ሰዎች ስለማቅ ነውና ነይተውት ጫፍ ላይ ደርሰው እንጾማለን ብለው አረፋን ይችን ቀን ለማግኘት ጓጉተው ስምንተኛው ቀን ላይ ሆነው የዙል ህጃ ስምንተኛ ቋለ ዘጠነኛው ማዕረፋ ላይ ው የወር አበባ ወይም ሐይድ ላይ የሚሆኑ ሴቶች በጣም ሲበሳጩ እንመለከታለን። ነገር ግን ነይታችሁት ለመጾም ይህን ያህል ሒርስና ሰሰት ኑሯችሁ አላህ ባላሰባችሁበት ሁኔታ ይህ ነገር ከተፈጠረ ባላችሁ ኒያ፣ በነያችሁት ኒያ አላህ ሱብሓነ ወተዓላ ይህን አጅር እንደማይነፍጋቸው እንመኛለን። አንድ ሐዲስ አለ መንፈጠረ ሳኢመን ጾመኛን ያስፈጠረ ሰው ካለ ለሁሜትሎ አጅር ልክ እንደ ጾመኛው አጅር ያገኛል ይላሉና ስለዚህ ከዚህ አንጻርም ደግሞ